ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምን ዋላችሁ? የግንቦት 23 ቀን 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስቶቹ እናስቀድም። የአማራ ፋኖ የተጋድሎ ውሎ በድል ታጅቦ ቀጥሏል። የጀግናው የጦር ጠበብቱ ኮሎኔል ፈንታው ሟቤ ልጆች የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ምዕራብ ወሎ ላይ ጅናፍ ላይ የሚያስጭን ድል ተቀዳጅተዋል። የድላቸውን ስፋት አስመልክቶ የንጉሥ ሚካኤል ክፍለ ጦር ዋና አዛዥ ለጣና ቴሌቪዥን ተናግሯል። ወዲህ ደግሞ የሜጀር ጄኔራል ከፍ ያለው ደስ ያደር አስጠባቂዎች ጋይንት ላይ የብልጽግናውን ሰራዊት ተገቢውን ዋጋ ሰጥተውታል። የሁለቱን ግንባር ተጋድሎች ጣና ዜናችን በዝርዝር ተመልክቷቸዋል። የወጣነው የአማራን ሕዝብ ከተደቀነበት የስቃይና የመከራው ድማ ልናላቅቀው እንጂ የሰፈር ጉልበተኛ ልንሆንበት አይደለም ሲል የፋኖ መሪው ተናግሯል። እውነተኛ ታጋይ የሚታገልለትን ሕዝብ እንጂ የወጣበትን ቀበሌ አይደለም የሚጠብቀው የሚለው የፋኖ መሪው ስለ ታላቁ የትግል ውሎና የአማራ ህዝብ ትግል አሁናዊ ሁኔታ የሰጠውን ማብራሪያ በዜናችን አካተነው፣ አልተሰሙታላችሁ ። አቶ ጌታቸው ረዳ አሁንም በአወዛጋቢነታቸው ቀጥለዋል። ከአዲሱ ፓርቲያቸው አብዛኛው የአመራር ክፍል የማይጨውና አካባቢው ተወላጆች መሆናቸውም ታውቋል። አንድም የማይጨው ተወላጅ ከነ ደብረ ጽዮን ጋር መቆም የለበትም በሚለው ቃለ መሃላቸው መሰረትም የቀድሞዊ የስምረት ፓርቲ አባል እንደሚሆኑም በመግለጫቸው ተናግረዋል። ከነጌታቸው ጋር የሰመሩት የታማጆር ሹሙ የትኛው ናቸው? ወልቃይትና ራያን አስመልክቶም ስምረት የያዘው አቋም አለ፣ ምንድን ነው? ከሌሎች በረቶችን በጎች አሉኝ እንዲል መጽሐፉ፣ ስምረትም ከህወሓት ጓዳ አባላትን አስኮብልያ ያስፈርማለሁ ብላለች። እነዚህን ሁሉ በዜናችን እንነግራችኋለን። ሰሞኑን አነጋጋሪ የነበረው የመተከሎ ሚስጥራዊ የወታደር እስር ቤትን አስመልክቶ ተጨማሪ መረጃ ይዘናል። በተለይም ማል አዲስ አበባ ላይ ስለሚገኘውና በርካቶች እየሰቃዩበት ስላለው የራሺያ ካምፕ ተብሎ የሚጠራው ማሰቃያ ማዕከል ጥብቅ መረጃ ደርሶናል። በየቦታው ለህዝብ የሚቆረቆሩ ወገኖቻችን ከሚያደርሱን መረጃዎች መካከል የራሺያ ካምፕ ወታደራዊ ማሰቃያ ካምፕን አስመልክቶ የደረሰንን ጥብቅ ሚስጥራዊ መረጃ በትንታኔ አዘጋጅተንዋል። ሰዓቱን ጠብቆ በዝርዝር ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አለፍን። ታላቅ ድል የተጎናጸፍንበት ውጊያ ነው፣ ፋኖ ነው። ከፍተኛ ትንቅንቅ በታየበት አውደ ውጊያ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ምዕራብ ወሎ ላይ ታላቅ ድል መቀዳጀቱን ገልጿል። የንጉስ ሚካኤል ክፍለ ጦር ወለላ ገነት ብርጌድ ባደረገው ተጋድሎ አመራሩን ጨምሮ 15 የብአዴን አድማ ብተናና ሚሊሻን መማረክ እንደቻሉ የክፍለ ጦሩ ዘመቻ መሪ አርበኛ ሻምበል ለጣና ቴሌቪዥን ተናግሯል። የንጉስ ሚካኤል ክፍለ ጦር ወለላ ገነት የብርጌድ ባደረገው ተጋድሎ አመራሩን ጨምሮ 15 የባዲን አድማ ብዝተናና ሚልሻን መማረክ እንደቻሉ የክፍለ ጦሩ ዘመቻ መሪ አርበኛ ኛ ሻምበል ለጣና ቴሌቪዥን ተናግሯል። ከ20 በላይ የነፍስ ወከፍ መሳሪያና እጅግ በርካታ ተተኳሽ ጥይት በተማረከበት አውደ ውጊያ የተገኘው ድል ከፍተኛ ትርጉም ያለው መሆኑን አርበኛው ጨምሮ ተናግሯል። በዚህ ውጊያ አምስት ቀበሌዎችን ነጻ ያወጣንበት እና የወረዳውንም 75 በመቶ የሚሆነውን ነጻ ያወጣንበት ተጋድሎ ነው ሲል አርበኛ ሻምበል ለጣና ቴሌቪዥን ተናግሯል። አርበኛ ሻምበል አክሎም እኛ በውጊያ የያዝነውን አድማ ብተናና ሚልሻም ሆነ የመከላከያ አባላትን አስተምረን እና ታድሶ ሰጥተን ስንለቃቸው እነሱ ግን ጥላቻቸው ከህዝብ ጋር ስለሆነ ጭራሽ ንጹሐንን እያገቱና የፋኖ ቤተሰብ የሆኑትን ደግሞ አፍነው እየወሰዱ ነው በማለት የፋኖንና የብልጽግናውን ሰራዊት የሞራል ልዩነት ተናግሯል። በዚህ አገዛዝ ውገታና ፈና ህጻናትንም ከወላጆቻቸው ጋር አፍነው መውሰዳቸውን የገለጸው አርበኛ ሻምበል አህመድ ህፃናቱን ከወላጆቻቸው ጋር አፍነው የሚወስዷቸው የስነ ልቦና ስብራት ለማድረስ ነው ብሏል። የአማራ ህዝብ ይህንን ሁሉ ግፍና መከራ ተሸክሞ እየታገለ ያለው ከመከራና ከስቃይ ነፃ ለመውጣት ስለሆነ የፋኖን ትግል በታማኝነት ማስቀጠል እንዳለብን ከህዝቡ የሚቀርብልን ጥሪ ነው በማለት ሀሳቡን ሰጥቷል። ይህ በእንዲህ እንዳለ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ገብርዬ ክፍለ ጦር ታላቅ ድል የተቀዳጀበትን ተጋድሎ ማድረጉ ለጣና ቴሌቪዥን ገልጿል። የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የገብርዬ ክፍለ ጦር ካሉት ጠንካራ ብርጌዶች መካከል አንዷ የሆነችው አሉላ ብርጌድ በብልጽግናው ሰራዊትና በባዕዲን አድማ ብተና ላይ ታላቅ ድል ተቀዳጅታለች ብለዋል። መነሻውን ሰሜን ወሎ ዞን መቄት ወረዳ አድርጎ ወደ ገብርዬ ክፍለ ጦር ቀጠና ለጥቃት የመጣው የብልጽግና ሰራዊት በሰሜን ወሎና እና ጋይንት አውራጃ አዋሳኝ በሚገኘው ቦታ ላይ ጠብቀን ጉዳት አደርሰንበታል ብለዋል። ቀበሌ 20 ወይብላ ማርያም በሚባለው ቦታ በተደረገው ውጊያ በርካታ የብልጽግናው ሰራዊት ቆስለኛ ሲሆን ከአስር በላይ የሚሆነው የአድማ ብተናና የመከላከያ ኃይል እርምጃ ተወስዶበታል። በዚህ ውጊያ ለገብርየ ክፍለ ጦር ከፍተኛ ዋጋ ያላቸው የነፍስ ወከፍ መሣሪያና በርካታ ተተኳሽ መማረኩን ክፍለ ጦሩ ያደረሰን መረጃ ያመላክታል። መረጃዎቻችን እንደቀጠሉ ናቸው። ክቡራትና ክቡራን፣ የቀበሌ አውራ ልንሆን አልወጠንም። የፋኖ መሪው ዱር ቤቴ ብለን የወጣ ነው የአማራን ህዝብ ከተደቀነበት የሉና አደጋ ልናወጣው እንጂ የቀበሌ አለቃ ለመሆን አይደለም፣ ሲል የፋኖ መሪው ተናገረ። የአማራ ፋኖ ሸዋ ጠቅላይ ግዛት አጼ ዘርዓ ያዕቆብ ክፍለ ጦር ዋና አዛዥ አርበኛ ንጉሱ አበበ አሁናዊ የፋኖ ትግልን አስመልክቶ በሰጠው ማብራሪያ ትግሉ ወደ ወሳኝ ምዕራፍ መሸጋገሩን ተናግሯል። የአማራ ፋኖ ሸዋ ጠቅላይ ግዛት አጼ ዘርዓ ያዕቆብ ክፍለ ጦር ዋና አዛዥ አርበኛ ንጉሱ አበበ አሁናዊ የፋኖ ፋኖ ትግልን አስመልክቶ በሰጠው ማብራሪያ ትግሉ ወደ ወሳኝ ምዕራፍ መሸጋገሩን ተናግሯል። የአማራ ፋኖ ዱርቤቴ ብሎ የወጣውም የአማራን ህዝብ ከተደቀነበት የሉና አደጋና ከተጫነበት የመከራ ቀንበር ለማላቀቅ እንጂ የሰፈር አውራ ለመሆን አይደለም ብሏል። በአርበኛ መከተው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ተግባራዊ እያደረገው የቀጠና መቃየር ስርዓት አለ። በዚህ የቀጠና መቀያየር ስርዓት ለሁለት ዓመት ከቆዩበት ቀያ የነበሩ የፋኖ ክፍለ ጦርና ብርጌዶችን ወደ ሌላኛው የሸዋ ጠቅላይ ግዛት ቀጠና በማዘዋወር የፖለቲካ የትጥቅና የማህበራዊ አገልግሎት ትግል እንዲያደርጉ የታለመ ስራ ነው የፈጸመው። ይህን መመሪያ ተመርኮዞም የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ መሐመድ ቢሆነ የኮር አጼ ዘርያቆብ ክፍለ ጦር አስማረ ዳኘሽ ሻለቃ አለቃ ካንኩቨር በመነሳት ወደ መራቤት ያውራጃ ተዘዋውሯል። የክፍለ ጦር ዋና አዛዥ አርበኛ ንጉሥ አበበና የአስማረ ዳኘ ሻለቃ ዋና አዛዥ አርበኛ ደምስ አሽከበደ በጉዞ ላይ በነበሩበት ወቅት በይፋት አውራጃ አማራ የቀጠና መቃየሩን አስፈላጊነት አስመልክቶ ማብራሪያ ሰጥተዋል። የአርበኞቹን ቆይታ ለጣና ቴሌቪዥን ያደረሰን አጼ አምደ ጽዮንኮር ሚዲያና ኮሚኒኬሽን ክፍል ነው። አመሰግናለሁ። ምናልባት የተደራጀንበት ዓላማ ትክክለኛ ለአማራ ህዝብ የአማራን ህዝብ ነጻ ለማውጣት ከሆነ የተደራጀንበት ዓላማ አማራ ህዝብ ላይ በተለያዩ ቦታ ላይ የሚደርሰውን ግፍ ለመቅረፍ ከሆነ ምናልባት የራስን ፍላጎት ለማሳካት የራስን አጀንዳ ለማስቀጠል ወይም ደግሞ ሌባና ወመኔ ሆኖ መንደር ላይ ለመቀመጥ ካልሆነ ማንኛውም በየወረዳው የተቀመጠ የራስን ፍላጎት ለማሳካትም ሆነ ለሌላ አጀንዳ የተቀመጠ አካል ትክክለኛ ለአማራ ህዝብ እታገላለሁ፣ ሞታለሁ፣ ውድ የሆነ ህይወቴን እሰጣለሁ ብሎ የወጣ አካል ከሆነ ያ አማራ ፋኖ ሸዋ ጠቅላይ ግዛት እዝ መምሪያና መመሪያ አውርዶ ክፍለጦሮችን እንደሚያንቀሳቀሰው ሁላ ማንኛውም አካል ይህን ልምድ ወስዶ ከቦታ ቦታ ተንቀሳቅሶ የአማራን ህዝብ ነፃ ወጣለው ያለበትን የወጣበትን መድረክ እየሰበሰበ ህዝብ እየሰበሰበ እያወያየ የተሻለ ነገር ፈጥርላለው የሚለውን አሳክቶ ለማሳየት ከወረዳ ወረዳ ከቦታ ቦታ ተንቀሳቅሶ ራሱን ማጠናከርና ማደራጀት አለበት። ትክክለኛውን የሆነ ነገር ለአማራ ህዝብ የሚበጅና የሚጠቅም ሰራዊት መቀረጽ አለበት ነው ማለት። የአማራ ያማራ ፋኖ ሸዋ ተክለ ግዛት እዝ ባወረደው መምሪያና መመሪያ መሰረት ክፍለጦሮች ከቦታ ቦታ ተንቀሳቅሰው የአማራ ህዝብ በተበደለበት በተጎዳበት ትክክለኛ የአማራ ህዝብ ሰራዊት ለመገንባት ታሳቢ ተደርጎ አጼ ዘርዓ ያዕቆብ ክፍለ ጦር ጣይቱ ብርጌድ እንግዲህ ካንኮበር ቀጠና ተነስታ ዛሬ በይፋት ቀጠና ላይ ትገኛለች ማለት ነው። አሁንም ጉዟችን አላበቀም። ከይፋት መድረሻ ነጥባችን መራቤቴ አውራጃ ነውና በደረስንበት በሄድንበት ቦታ ላይ ሁሉ ጠንካራ የሆነ ግዳጆችን ፈጽመን ለአማራ ህዝብ የሚጠቅም ለአማራ ህዝብ የሚበጅ የአማራን ህዝብ ወደፊት አንድ እርምጃ ሊያሻግር የሚችል ሰራዊት ገንብተን ከቀጠና ቀጠና እየተዘዋወርን ራሳችን እናጠናክራለን፣ ራሳችንን እናደራጃለን ማለት ነው። በአጠቃላይ ግን ጠንከር ያለ መልእክት ወይም መልእክት ማስተላለፍ የምፈልገው ነገር ቢኖር የአማራ ፋኖ ነው። በማንኛውም በአራቱ ማቅጣጫ ያለው ኃይል ምናልባት መዳረሻ መነሻ ነጥብ አለን፣ መዳረሻ የራሱ የሆነ ነገር አለን። ማዳረሻችን ላይ ለመድረስ የአማራ ህዝብ የደረሰበትን ያለበትን ሁኔታ ታሳቢ በማድረግ በማንኛውም ተራራ፣ ቁልቁለት፣ ሸንተረር ዳገት ሳይበግረው በማንኛውም ቦታ ላይ ተገኝቶ ወደፊት የምንራመድበትን ነገር ለመፍጠር ከቀጠና ቀጠና ራሱን እያዘዋወረ ራሱን እያጠናከረ ለትክክለኛውና ለመደበኛ ወደ ግንባር ራሱን ማዘጋጀት አለበት የሚል እምነት አለኝ። አመሰግናለሁ። ጨርሻለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዛሬ ግንቦት 23 ቀን 2017 ዓ.ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። ጌታቸው ስለታመመነውን የመጣሁት አሉ ረዳይህ አለፎም በቅርቡ የተቋቋመው የትግራይ ዲሞክራሲያዊ ስምረት ፓርቲ ዛሬ ፋ ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫውን የሰጡት የቀድሞው የኢህአዲግ ጽህፈት ቤት ኃላፊ አቶ ረዳይህ አለፎም ሲሆኑ መግለጫውንን የሰጠውት የፓርቲያችን ሊቀመንበር አቶ ጌታቸው ረዳ ስለታመሙ ነው ብለዋል። ጋዜጣዊ መግለጫውን የሰጡት የቀድሞው የኢህአዲግ ጽህፈት ቤት ኃላፊ አቶ ረዳይህ አለፎም ሲሆኑ መግለጫውንን የሰጠውት የፓርቲያችን ሊቀመንበር አቶ ጌታቸው ረዳ ስለታመሙ ነው ብለዋል። በአቶ ጌታቸው ረዳ የትግራይ ክልል ፕሬዚዳንትነት ዘመን የክልሉ ኮሚኒኬሽን ቢሮ ኃላፊ የነበሩት አቶ ረዳይ አልፎም የትግራይ ሕዝብ የዘር ማጥፋት ጦርነትን ካስተናገደ በኋላ የተደረገ መግለጫ ነው ሲሉ ተናግረዋል። ትግራይ በአሁኑ ሰዓት ለኑሮ አስቸጋሪ ሁኔታ ውስጥ ትገኛለች ሲሉ ለሁለት ዓመት ስልጣን ላይ በቆዩበት ወቅት የትግራይ ክልልን ሰላም እና መረጋጋት መመለስ እንዳልቻሉ ማመናቸውን በመግለጫቸው አስታውቀዋል። አቶ ረዳይ አክሎም በስምረት ፓርቲ ውስጥ እሳቸውና አቶ ጌታቸው ብቻ ሳይሆኑ የቀድሞው የጦር ኃይሎች ኢታማዦር ሹም ጄኔራል ጻድቃንም ከእነሱ ጋር መቆማቸውን ገልጸዋል። አሁን በስደት አሜሪካ የሚገኙት ጄኔራል ጻድቃን ገብረትንሳኤ በጦርነት ወቅት የትግራይን ወራሪ ታጣቂ ቡድን ዋና አዛዥ ሆነው ሲመሩ እንደነበር የሚታወቅ ነው። አብዛኞቹ የፓርቲው ከፍተኛ አመራሮች የማይጨው አካባቢ ተወላጆች የሆኑት አዲሱ የነጌታቸው ረዳ ስምረት ፓርቲ የአማራ ርስቶችን በተመለከተ የፓርቲውን አቋም ሲገልጽም የትግራይ ግዛት ናቸው ሲል የህወሓትን ሌጋሲ እንደሚያስቀጥል በመግለጫው አረጋግጧል። አቶ ረዳ ያለፎን በመግለጫቸው አቶ ጌታቸው ስለታመሙ ነው እኔ መግለጫውን የምሰጠው ይበሉ እንጂ ስለ አቶ ጌታቸው የህመም ደረጃ ተጨማሪ ማብራሪያ አልሰጡም። አቶ ጌታቸው ረዳ ግን ዛሬ በአዲስ አበባ በተካሄደው የብሔራዊ ምክክር ኮሚሽን ስብሰባ ላይ ከጄኔራል ታደሰ ወረደ ጋር ታይተዋል። በቀጣዮቹ 30 ቀናት በመላው የትግራይ ክልል መዋቅራቸውን ለመትከል ከሰኞ ጀምሮ ወደ ትግራይ ክልል እንደሚንቀሳቀሱ አቶ ረዳይ ገልጸዋል። አባላትን ከህወሀት ጓዳም ለመቀማት ማሰባቸውን ተናግረዋል። በዚህ የተነሳም የስምረት ፓርቲ አባላት ከህወሀት፣ ከወጣቱና ከምሁራን የሚመለመሉ እንደሚሆኑ አስታውቀዋል። በመጨረሻም በትንታኔ ወደምንመለከተው ልዩ የሰዓቱ መረጃችን እናመራለን። ያልተሰሙት የራሻያ ካምፕ ሚስጥሮች የብልጽግናው አገዛዝ የአማራ ተወላጅ መስመራዊና መካከለኛ መኮንኖችን ለይቶ መተክል አውራጃ ፓዊ ውስጥ በሚገኝ ሁለት ሦስት አራት አምስት የሚባል ሚስጥራዊ እስር ቤት ያሰቃየ ነው የሚል ዘገባ ማቅረባችን ይታወሳል። በወቅቱም የተወሰኑትን አዲስ አበባ በሚገኘው ራሻ ካምፕ ልዩና ሚስጥራዊ የወታደር እስር ቤት አስገብቷቸዋል የሚል መረጃ ማጋራታችን አይዘነጋም። ያንን ዘገባ ለህዝብ ካጋራም በኋላ በራሻያ ካምፕ የሚፈጸሙ ያገዛዙ ኖሮችና ከትናንት እስከዛሬ ያለውን ጉድ መላው ህዝብ እንዲያውቀው አድርጉልን ሲሉ ታማኝ የመረጃ ምንጮቻችን የሚከተሉን መረጃ አጋርተውናል። የመረጃ ምንጫችን ያደረሱንን ጥብቅ መረጃ ከማጋራታችን በፊት አንድ ቆየት ያለ ሀሳብ እናቀርብላችኋለን። ያንን ዘገባ ለህዝብ ካጋራም በኋላ በራሻ ካምፕ የሚፈጸሙ ያገዛዙ ኖሮች እና ከትናንት እስከዛሬ ያለውን ጉድ መላው ህዝብ እንዲያውቀው አድርጉልን ሲሉ ታማኝ የመረጃ ምንጮቻችን የሚከተለውን መረጃ አጋርተውናል። የመረጃ ምንጫችን ያደረሱንን ጥብቅ መረጃ ከማጋራታችን በፊት አንድ ቆየት ያለ ሀሳብ እናቀርብላችሁ። ህወሀት ስልጣን በያዘ አስረኛ ዓመቱ አካባቢ አንድ የአማራ ተወላጅ የሰራዊቱ ልዩ የመረጃ ክፍል ባልደረባ ውጭ አገር ለስራ በሄደበት ወቅት ከሆኑ ግለሰቦች ጋር ይገናኛል። እነዚያ ሰዎች ደግሞ ከልጁ የተቀበሉትን መረጃ ለኤምባሲው ዳጎስ ባለ ዶላር ይሸጡታል። ልጁም አገር አማን ብሎ ወደ አዲስ አበባ ሲመለስ የደደቢቱ ቡድን ጥሩ አቀባበል ያደርግለትና ወደ ራሽያ ካምፕ ያስገቡታል። በዚያ ካምፕ የሆነበትን ከአመታት በኋላ በአንድ መጽሔት ላይ አስፍሮት ካነበብን በኋላ በወቅቱ ወደ አእምሯችን የመጣው የሰው ልጅ እንዴት ያንን ሁሉ ግፍ ሊፈጽም ይችላል የሚለው ሳይሆን የሰው ልጅ ያንን ሁሉ ግፍ እንዴት ተቋቋመው በህይወት ሊኖር ቻለ የሚል ጥያቄ ነበር በርካቶች የጠየቁት። ይህንን ቅድመ ታሪክ እንደያዝን ወደ ዕለቱ ጥብቅ መረጃችንና አሁናዊ የራሺያ ካምፕ መረጃ እናመራለን። ራሺያ ካምፕ ገብቶ ያልተሰቃየ ብሔርና ወታደራዊ መኮንን የለም የሚሉት የመረጃ መረጃ ምንጫችን የአማራ ተወላጆች ግን የካምፑ ቋሚ የስቃይ ደንበኞች ናቸው ሲሉ በቁጭት ይናገራሉ። የህወት ጨካኝ ስርዓት የዱላውን ጥንካሬ የሚያረጋግጠው አማራንና ኦሮሞን በመደብደብ እንደነበር ይታወሳል። በዚህ ካምፕ ውስጥም የእነ ተክላይ ጭካኔ ያልደረሰበት የአማራና የኦሮሞ ተወላጅ ቁጥሩ ጥቂት ነው ይላሉ። ኦህዴድ ወደ ስልጣን ከመጣ በኋላ የሰሜን እዝ እንደተመታ የትግራይ ተወላጆች የዚህ አስከፊ የስቃየ ካምፕ ቋሚ ተሰላፊዎች ሆነው ነበር። የትግራይ ምንችት ወጣ፣ የአማራ ምንችት ገባ ተብሎ መተካካት ተደረገ ሲሉ አሁናዊ ሁኔታውን ያብራራሉ። ራሽያ ካምፕ ማለት ጦር ኃይሎች ዋና ማዘዣ ቢሮ ከአዲስ አበባ ጎልፍ ክለብ አጥር ግቢ ውስጥ የሚገኝ ካምፕ ነው። እዛ ካምፕ ውስጥ የሚኖረው የሰራዊቱ ክፍል የመከላከያ ጸረ መረጃ ኃላፊ የሆነው ብርጋዴልር ጄኔራል ጀማል ሻርሌ በሚባል የብልጽግናው ሊቀመንበር የብሔር ተጋር የሚመራው የቪአይፒ እጀባ ክፍል አባላት ናቸው። ምንጫችን መረጃውን ሲቀጥሉም እዛ ካምፕ ላይ የሚፈጸመውን ግፍ ስናገር ብዙ ሰዎች ሊደነግጡ ይችላሉ። ነገር ግን እኔ እዚያው ክፍል በነበርኩበት ሰዓት በዓይኔ ያየሁትንና ከተበዳዮች ያገኙትን ጥብቅ መረጃ ነው የምነግራችሁ። ሰሜን እዝን ህወሓት ባጠቃበት ወቅት የትግራይ ተወላጆች የሚሰቃዩበት ነበር። የፋኖ ትግል ከጀመረ ወዲህ ደግሞ የአማራ ተወላጆች የሆኑ የመከላከያ አመራሮችና አባሎች የአማራ ተወላጅ የሆኑ ባለሀብቶችና ምሁራን አማራዎች እየታፈሱ የሚሰቃዩበትና ግፍ የሚፈጸምበት ካምፕ ነው ብለዋል። አንዳንዶች ደግሞ ምንም የማያውቁ ነገር ግን አማራ በመሆናቸው ብቻ በጥርጣሬ ወደ ስቃይ ማዕከሉ ገብተው የምድርን ፍዳ እየተቀበሉ እንደሚኖሩ ምንጫችን ይናገራሉ። ከዚህ የምንጫችን ልዩ መረጃ ቀደም ብሎ የቀድሞ የመከላከያ ጸረ ፈንጂ ክፍል ዳይሬክተር የነበሩትና አሁን ፋኖን የተቀላቀሉት ኮሎኔል አበራ ዛናው ካምፕ ውስጥ የማይፈጸም የወንጀልና የነውር አይነት አልነበረም ማለታቸው ይታወሳል። በዚያ ካምፕ ውስጥ ከፍተኛው የስቃይ ተጠቂውን ቦታ የሚይዘው ደግሞ የአማራ ተወላጅ መሆኑንና የፋኖ ደጋፊዎች ናችሁ እየተባሉ እንደሚሰቃዩ መናገራቸው አይዘነጋም። ከኮሎኔሉ የቆየ የመረጃ ማስታወሻ ወደ አሁናዊው የጣና ቴሌቪዥን የመረጃ ምንጫችን ስንመለስ ደግሞ መረጃውን መስጠት ሲቀጥሉ ዘረኛ እና ሰረኛ የሆነው የእሁድድ ስርዓት ለሰራዊቱ አዛዦች በሚነገራቸው የጭካኔ መመሪያ መሰረት የሚፈጽሙትን ጭካኔ ስትመለከት ሰው መሆናቸውን እንድትጠራጠር ያደርጓል። ካምፕ ውስጥ የቻሉትን ሁሉ ካሰቃዩአቸው በኋላ ወደ አማራ ክልል ወስደው ይረሽኗቸዋል። የአማራ ተወላጅ ባለሀብቶችን ደግሞ እያሰቃዩና እያስፈራሩ በሚሊዮን የሚቆጠር ብር እየተቀበሉ ግፍ ይፈጽሙባቸዋል ሲሉ ራሽያ ካምፕ ላይ የሚፈጸመውን ግፍ ይናገራሉ። በተለይም ካምፕ ውስጥ የሚኖሩትና የብልጽግናው ሊቀመንበር የእኛ ሰው ነው፣ ስርዓቱም የእኛ ነው የሚሉ ወታደሮችና አመራሮች በከፊል ሚሊዮነሮች ሆነዋል የሚሉት የመረጃ ምንጫችን፣ የሀብታቸው ምንጭ ደግሞ የአማራ ባለሀብቶችና ነጋዴዎችን እያፈኑ እያሰቃዩ እየተቀበሏቸው ነው ብለዋል። ሌላው በዚህ ካምፕ ውስጥ የሚታየው ጭካኔ ድርጊት ደግሞ መድሎ ነው። ለምሳሌ ከሆነ ከሸኔ ጋር በሚደረግ ጦርነት የተያዙ የኦሮሞ ተወላጆችን በተመለከተ ምንጫችን ሲናገሩ፣ የኦሮሞ ተወላጆች ከሸኔ ጋር አብረው ሲዋጉና ሲያዋጉ ብዙ ጊዜ የተያዙ አሉ። እነዚህን ወደ ካምፑ ካመጧቸው በኋላ እንደ ሌሎች ብሔረሰብ ተወላጆች ስቃይ አይፈጸምባቸውም። ምክርና የፖለቲካ ስልጠና ከሰጣቸው በኋላ ጭራሽ ደሞዝ ተመድቦላቸው ወደ ፌዴራል መንግስት ሚሊታሪ ይቀላቀላሉ። በዚህ ካምፕ ውስጥ እንደዚህ አይነት ግልጽ የሆነ መድሎና ግፍ እያየን ነው የምንኖረው በማለት ገልጸዋል። እንደዚህ አይነት ግፍ እንዲፈጸም የሚያደርጉ አመራሮች በቀጥታ ከብርሃኑ ጁላ ነው ትዕዛዝ የሚሰጣቸው የሚሉት የመረጃ ምንጫችን፣ ከዛ ውስጥ ግፍ ከሚፈጽሙት አመራሮች መካከል አንዱ የአማራ ተወላጅ የሆነና የኮሎኔልነት ማዕረግ ያለው ያገዛዙ አገልጋይ አለ። ይህ ኮሎኔል ከዚህ በፊትም በህወሓት ዘመን በተመሳሳይ አማራነቱን ደብቆ አማራውን ሲያሰቃይ የነበረ ሰው ነው ብለዋል። ክቡራን ቤተሰቦቻችን ለዛሬው የኮሎኔሉን ስም ከመጥቀስ እንቆጠባለን። በቀጣይ ከድርጊቱ የማይቆጠብ ከሆነ የምንመለስበት ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 23 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ፣ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ይደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር